የሴቶችና የወንዶች ዶርም በጣም ተቀራራቢ ስለሆነ ሴት ለማግኘት ድካም የለብንም። ዳዊት ተስፋሁን። በአርባ ምንጭ ዩኒቨርሲቲ የኮምፒውተር ሳይንስ ተማሪ ዳዊት እባላለሁ። በአርባ ምንጭ ዩኒቨርሲቲ የኮምፒውተር ሳይንስ ተማሪ ነኝ። ዩኒቨርሲቲ ትልቅ ተቋም ነው። ከዚህ አኳያ የምንጠብቃቸው ነገሮች ይኖራሉ። ፍሬሾን ይዛ ስገባ ግምቴን አበላሽተውብኛል የምላቸው ነገሮች አሉ። ይሄ እኔ ብቻ ሳልሆን የሁሉም ተማሪ ነው። በተለይ ከአዲስ አበባ ተመድበን ወደ ክልል ስንሄድ ሁሉም ተማሪ የሚጠብቃቸው ነገሮች ይኖራሉ። እኔም ከአዲስ አበባ ስሄድ ዩኒቨርሲቲ አካዳሚክ የሆኑ እንቅስቃሴዎች ብቻ የሚካሄዱበት ይመስለኝ ነበር። ነገር ግን ከአካዳሚክ እንቅስቃሴ ውጭ ብዙ ነገሮች አሉ። ግቢ ውስጥ የሚከናወኑ ለምሳሌ በተማሪዎች የተለያዩ ፕሮግራሞች ይዘጋጃሉ። ተማሪዎች ፊልም ያሳያሉ፣ በአጠቃላይ ኢንተርቴንመንት ነገሮች ይከናውናሉ። በሌላ በኩል ተማሪ ከቤተሰቡ ጋር ይኖር በነበረበት ጊዜ የማይደረጉ ለምሳሌ ከግቢ ውጭ አምሽቶ መግባት፣ ከሱስ ጋር አብዝቶ መቆራኘት አብዛኛው ተማሪ ላይ ይስተዋላል። ይህም የሆነው በፍላጎትም በግፊትም ሊሆን ይችላል። ብቻ አብዛኛው ተማሪ የሱስ ሰለባ ይሆናል ነውም በሌላ በኩል ግቢው ውስጥ ያለ የትምህርት ፋሲሊቲ ያሉት የመምህራን ብቃት የትምህርት አሰጣጥ ሲስተሙና ማኔጅመንቱ በአጠቃላይ የማየው ነገር ከዩኒቨርሲቲ የምጠብቀው አይነት አይደለም። ብዙ ጥንካሬ አላስተዋልኩም። ለምሳሌ ተማሪ ወደ ሱስ ከሚገባባቸው መንገዶች አንዱ ፈተና የሚሰጠው በውስን ጊዜ በመሆኑ ሰፊ ጊዜውን ማንበብ ላይ አያውልም። በግቢው ውስጥ ከበር ጀምሮ እስከ ፕሮክተሮች የተለያዩ የቁጥጥር አካላት አሉ። ተማሪው አምሽቶ ሲገባ፣ አደንዛዥ ዕጾችን ይዞ ሲገባ ቁጥጥርና የሚቀጣበት ደንብ በእርግጥ በተማሪው መተዳደሪያ ደንብ ላይ እንደ ሕግ የተቀመጠ ነገር አለ። የተማሪዎች ካውንስልም አለ። በየዶርምተሪው ላይ ፕሮክተሮች አሉ። ነገር ግን ቁጥጥራቸው ጥብቅ አይደለም። እንዲያውም ከእነሱ ጋር ጥሩ ትውውቅ ያለው እንኳን ጫት ምንም ቢያስገባ ምንም አይሉትም። አብረው ሁሉ ሊቅሙ ይችላሉ ይቅማሉም። በር ላይም ከዚህ የተለየ ነገር የለም። ምናልባት በር ላይ ሀሽሽ ከተያዘ ከበድ ስለሚል ላያስገቡ ይችላሉ። እንደዚያም ሆኖ የሚገባበት አጋጣሚ ሰፊ ነው። ጫትም ቢሆን የሚፈተሻው መሳሳት ላይ ብቻ ነው። ያም ሆነ ይህ በተለያየ ሜካኒዝም ይገባል። ቁጥጥሩ ግን የለም እንዳይባል ነው እንጂ በትክክል ቁጥጥር አይደለም። ከሱስ ጋር በተያያዘ ገቢ ለማግኘት የተለያየ ነገር ይደረጋል። ከሌሎች ካምፓሶች እንደሰማሁት የትምህርት ቤት ንብረቶች ይሸጣሉ፣ በዳቦ ጫት ይቀየራል። እኛ ግቢ እንዲህ አይነት ነገሮችን ለማድረግ የትምህርት ቤቱ ጂኦግራፊካል አቀማመጥ እንደ ፍራሽና መሰል ነገሮችን ይዞ ለመውጣት አይመችም፣ ምክንያቱም ግቢው ጫካ ነገር ስለሆነ። እኔ በ2003 ነው የወጣሁት። አሁን እንኳን አራት ካምፓሶች አሉ፣ ሊመች ይችላል። ከዛ ይልቅ ጫማ፣ ልብስ፣ ስልክ፣ ሙዚቃ ማዳመጫዎች፣ ሌሎች የኤሌክትሮኒክስ እቃዎች፣ ፍላሽ ዲስክ፣ እነሱ ይሸጣሉ። ሌላው ቀርቶ ቤተሰብ ካርድ ፍቆ ሲልክ ቁጥሩን ለሌላ ተማሪ በመሸጥ ለምሳሌ የተላከው የ25 ብር ካርድ ከሆነ በ20 ብር የመሸጥ ሁኔታ አስተውያለሁ። ሙሉ ለሙሉ ለሱስ ብቻ ላይሆን ይችላል። ለምሳሌ ፈተና ደርሶ ሃንዳውት ለማባዛት መጽሐፍ ኮፒ ለማድረግ እና ለመሳሰሉትም ጥቅም ላይ ሊውል ይችላል። ሆኖም ካምፓሱ ከከተማው አንድ አምስት ኪሎ ሜትር ወጣ ያለ በመሆኑ ካምፕ ውስጥ መኖር ድግግሞች ስለሆነ ይሰለቻል። እናም ወደ ከተማ ወጥቶ የፈለገውን አድርጎ መምጣት ነው ያለው አማራጭ። ግቢያችን በደን የተሸፈነ ነገር ነውና በዚህ ደን ውስጥ ተማሪዎች የሚያከናውኗቸው ድብቅ ተግባራት አሉ። ሴትና ወንድ ተማሪዎች በተለይ ማታ ተያይዘው ወደ ጫካ መሄድ የተለመደ ነው። ነገር ግን ዝም ብለው ለመጫወት ተፈጥሮን ለማድነቅ የሚሄዱም አሉ። ይህ የተለመደ ነው እና በእኛ ግቢ ውስጥ በረራ ይባላል። ማታ ሶስት እና አራት ሰዓት ላይ ልጅቷን ከዶርም ያስጠራታል። ከዚያ ተያይዘው ሰው በማያቸው መንገድ መብረር ነው። ነገር ግን ማታ ማታ ሮንድ የሚዞሩ ተቆጣጣሪ ፖሊሶች አሉ። ከሴት ወደ ወንድ ከወንድ ወደ ሴት ዶርም ተደብቆ የመግባቱት ነገር በግቢያችን ውስጥ የለም ማለት እችላለሁ። እኛ ግቢ ይሄ ችግር የለም። ለምን ቢባል የወንድ ዶርም የሴት ዶርም ተብሎ የተለየ ነገር የለም። ዶርማችን አጠገብ ላጠገብ ነው። ዶርሞቹ ከመቀራረባቸው የተነሳ የጋራ መንገዶች ሁሉ አሉን። ሁሌኔ የምንገናኘው ሲፈልግ ማስጠራት ብቻ ነው እንጂ ብዙ ድካም የለብንም። ሴቶችን ለማግኘት ማስጠራትን የሚጠበቅበት በተለምዶ በአርባ ምንጭ ዩኒቨርሲቲ ባናና ትሪፕ የሚባል ነገር አለ። ከግቢ ወጥተው ጀርባቸውን ለአስፓልቱ ሰጥተው ለረዥም ሰዓት ሙዝ የሚበሉበት ሂደት ነው። ማታ 12 ሰዓት ላይ ነው ብዙ ጊዜ አለው። ተማሪ ራት ከበላ በኋላ ትንሽ ዘና ለማለት ወይም አየር ለማግኘት ይወጣል። ከግቢው አካባቢ አስፓልት አለ። የከተማው ነጋዴዎች ሙዝ፣ ማንጎ፣ አፕል የመሳሰሉትን በቅርጫት ይዘ ይመጣሉ። ዋጋውን በፊት ርካሽ ነበር፣ አሁን ግን አይደለም። የብር አስርና ከዚያ በላይ ይገኛል። አሁን ቁጭ ብሎ መብላት ነው የተለመደ። የግቢው ባህል ሊባል ይችላል። በግተራ የሚባል በተለምዶ አለ፣ ግን የወንዶች ግቢና የሴቶች ግቢ ተብሎ ተለያለ። የሴቶቹ መኖሪያ አካባቢ ያለችውን ነው በግተራ የሚሏት። የወንዶቹ ግን ፎቅ ላይ ስለሆነ የለም። ግን ተፋጠጥ የሚባል ፎቅ ሁሉ አለ። አሁን ይኑራ አይኖር አላውቅም። በፎቅና በፎቁ መሃል የ20 ሜትር ያህል ልዩነት ቢኖር ነው። አንዱ ላይ ሴቶች፣ አንዱ ላይ ወንዶች አሉ። እስከ ማስጫሪያ ደረሰኝ። የከፋ ነገር የለም ግን ሁሉም ተማሪ እንደሚያደርገው ሱስ ላይ በጣምም ሳይሆን በስሱ ነበርኩበት። በቆነቅ ወይም ቁነቃን የሚባለው ሁሉም ነገር ላይ ያለንበት ያየን የለም እንጂ ያላየን የለም አይነት ነገር ነው። እንደ ወቅቱ ሁሉም ነገር ላይ መሳተፍ አለ። ያ ደግሞ ግዳጅ ነው። አርባ ምንጭ ዩኒቨርሲቲ ቻሪቲ ክለብ ነበር። በየጊዜው ለተማሪዎች ድጋፍ ያደርጋል። ተማሪው ነጻ በሚሆንበት ጊዜ ካርኒቫል የመሳሰሉ ፈንድሬዚንጎች ይዘጋጃሉ። ከእሱ በሚገኝ ገቢ እንዲሁም የተለያዩ የሳንቲም ጨዋታዎች ይኖራሉ። በተጨማሪም ተማሪው ተመርቆ ሲሄድ ጫማ፣ ልብስ የመሳሰሉትን ለቻሪቲ ሰጥቶ ይሄዳል። እዚያ ውስጥ ችግረኛ ተማሪዎች አሉ። ነገር ግን ክለቡ በዋናነት የሚረዳው ከተማ ውስጥ ያሉ ልጆችን ነው። እኔም አባል በነበርኩበት ወቅት አስራ ስድስት ልጆች ነበሩ። ግቢው ውስጥ ደግሞ ፈተና ሲደርስ ሃንድአውት ኮፒ ማድረግ ሙቀት አገር ስለሆነም ሻውር ያስፈልጋልና ሳሙና ምናምን መግዛት የሚቸግራቸው ልጆች አሉ። ለእነሱ በሴሚስተር ሁለት ጊዜ እስክሪብቶ፣ ሳሙና የመሳሰሉትንና ወደ ቤታቸው መሄድ ሲፈልጉ ደግሞ ትራንስፖርት አለ። ሩቅ ሀገር የሚሄዱ አሉ። በአንድ ጊዜ ከ500 እስከ 600 ኪሎ ሜትር ከአርባ ምንጭ አዲስ አበባ፣ ከአዲስ አበባ ወደ ሌላ ክልል እያቆራረጡ የሚሄዱ አሉና እነዚህ ይረዳሉ። ይሄ ጥሩ ነገር ነበር። በተረፈ ግን አሪፍ ግቢ ነበር።